እነጌታቸው አሰብን ሲረግጡ ኤርትራ ዘመቻ ከፈተች። ኢትዮጵያ ላይ ያነጣጠረው የዘመቻ በኤርትራ ብሔራዊ ቴሌቪዥን በግላጭ እየተላለፈ ነው። በሌላ በኩል ኤርትራ ጦር ወደ ቡሬ ድንበር በስፋት መግባት መጀመሩን የሚገልጽ አንድ ተንቀሳቃሽ ምስል ይፋ አድርጓል። ፎሪን ፖሊሲ በበኩሉ አዲስ አበባና አስመራ በቅርቡ ወደ ጦርነት ሊገቡ ነው አስቁሟቸው ሲል ስጋቱን ገልጧል። በዝርዝር እናስደምጣቸዋለን። ኢትዮጵያ ለግብጽ ተደጋጋሚ ክስ ምላሽ ሰጠች ጉዳይ ሚኒስቴር ጉዳዩን በተመለከተ በዛሬ ዕለት መግለጫ ሰጥቷል። ለግብጽም ጠንከር ያለ ምላሽን ሰጥቷል። እንመለስበታለን። አቶ ታዬ ደንዳን በተመለከተ በዛሬ ዕለት አንድ መረጃ ተሰምቷል። አቶ ታዬ ደንዳ በዛሬ ዕለት በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብርና ህገ መንግሥታዊ ጉዳዮች ችሎት መቅረባቸው ታውቋል። ጉዳዩን በተመለከተም በዝርዝር እነግራቸዋለን። በጀልባ መስመጥ አደጋ በርካታ ሰዎች ሞቱ። ይህ በርካታ ሰዎች ያለቁ ያለበት አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፉ አደጋዎች ሆኖ ተመዝግቧል። ትሰሙታላችሁ አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳቸው የአንዳፍታ ሚዲያ ቤተሰቦች ከአንዳፍታ ላሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ትገንተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እነጌታቸው አሰብን ሲረግጡ ኤርትራ ዘመቻ ከፈተች። ኢትዮጵያ ላይ ያነጣጠረው ይህ ዘመቻ በኤርትራ ብሔራዊ ቴሌቪዥን በግላጭ እየተላለፈ ነው። በሌላ በኩል የኤርትራ ጦር ወደ ቡሬ ድንበር በስፋት መግባት መጀመሩን የሚገልጽ አንድ ተንቀሳቃሽ ምስል ይፋ አድርጓል። ፎሬን ፖሊሲ በበኩሉ አዲስ አበባና አስመራ በቅርቡ ወደ ጦርነት ሊገቡ ነው፣ አስቁሟቸው ሲል ስጋቱን ገልጧል። ከሰሞኑ ኢትዮጵያ ከፍተኛ ባለስልጣናት ከአሰብ 35 ኪሎ ሜትር ላይ በመገኘት ቅኝትና ጉብኝት ማድረጋቸው ይታወቃል። ይህ ጉብኝት ሻቢያን አስደንግጧል። ከዚህ በተጨማሪም ሀገራቱ ወደ ጦርነት እየተንደረደሩ መሆኑን በግልጽ ያሳየ ሆኗል። የአሜሪካን ፖሊሲ በተመለከተ ትንታኔዎችን በማውጣት የሚታወቀው ፎሬን ፖሊሲ ስለ ሁለቱ ሀገራት ውጥረት አዲስ ትንታኔ አቅርቧል። በሁለቱ ሀገራት መሪዎች መካከል ያለው ልዩነት መቼም ሊታረቅ የማይመስል የማይችል በሚመስልበት የቃላት ጦርነቱ በጦፈበትና የወታደሮች ዝግጅቶች በታዩበት በዚህ ወቅት በትግራይ ክልል እየታዩ ያሉ አዳዲስ የፖለቲካ ለውጦች ስስ የሆነውን ሰላም ሊያናጉት ይችላሉ ተብሏል። በአሜሪካ ፎሬን ፖሊሲ መጽሔት ላይ ጥቅምት 21 ቀን 2025 በወጣው ትንታኔ መሠረት ልምድ ያላቸው ባለሙያዎችና አንዳንድ የፖለቲካ ሰዎች በሁለቱ አገራት መካከል ጦርነት ሊነሳ እንደሚችል በተደጋጋሚ ስጋታቸውን ሲገልጹ ቆይተዋል። የሜሪላንድ ዩኒቨርሲቲ ፕሮፌሰር የሆኑት ማይክል ወልደ ማርያም እና በቻተም ሐውስ ተመራማሪ የሆኑት አበባባተ ደመሴ ባዘጋጁት በዚህ ትንታኔ መሰረት እስካሁን ድረስ በሁለቱ ወገኖች መካከል የነበረው የጋራ እርግጠኛ ለመሆን ሰላሙን ለመጠበቅ ረድቷል። ይህም ማለት የትኛውም ወገን ጦርነት ቢጀመር እንደማያሸንፍ እርግጠኛ ባለመሆኑ ራሱን ከግጭት አቅቦ ቆይቷል ማለት ነው። ይሁን እንጂ ትንታኞች እንደሚሉት በቅርቡ በኢትዮጵያ ትግራይ ክልል ውስጥ እየታዩ ያሉ አዳዲስ የፖለቲካ እንቅስቃሴዎች ይህንን ስስ ሚዛን የበለጠ ሊያበላሹትና አዲስ ግጭት ሊያስነሱ ይችላሉ የሚል ስጋታቸውን ገልጸዋል። ይህ በእንዲህ እንዳለ ኤርትራ ጦር በዛሬው ዕለት ወደ ቡሬ ድንበር በስፋት እየተጠጋ ነው። አንድ አፍታ ሚዲያ በተመለከተው የተንቀሳቃሽ ምስል ላይ ኤርትራ በወታደራዊ ኮንቮይ የተጫኑ ወታደሮቿን ወደ ድንበር ማስጠጋቷን ያሳያል። ይህ የኤርትራ ጦር መጠጋት የተሰማውም እነጌታቸው ከአሰብ 35 ኪሎ ሜትር ርቀት ላይ በተከሰቱበት ወቅት ነው። ከዚህ በተጨማሪም ሌላኛው በኤርትራ በኩል የታየው ሰሞንኛ እንቅስቃሴ ኢትዮጵያ ላይ ያነጣጠረው ዘመቻ ነው። አንድ ለእናቱ በሆነው የኤርትራ ቴሌቪዥን ላይ ህዝቡን ለማነሳሳት በሚል ሻዕቢያ ከደርግ ጋር ባደረገው ጦርነት የፈጸማቸውን ጀብዶች በስፋት እያሰራጨ ነው። በተለይም የፈንቅል ኦፕሬሽንን በተመለከተ ሻዕቢያን በሚያጀግኑና ኢትዮጵያን በሚያንኳስሱ ቃላት የታጀበ ፕሮፓጋንዳ ለህዝቡ እየተሰራጨ ነው። ሻቢያ ይህን እያደረገ ያለው ህዝቡን ለጦርነት ለመቀስቀስና ጠላት ኢትዮጵያ ልትወረን እየመጣች ነው የሚል መልእክትን ለማስተላለፍ እንደሆነ ተንታኞች እየገለጹ ነው። ግብጽ የህዳሴ ግድብ አሰራር ጥንቃቄ ጎደለው ስትል በቅርቡ ያቀረበችውን ክስ መሰረተ ቢስ ነው ሲል የውጭ ጉዳይ ሚኒስትር አስታወቀ። ግብጽ በታላቁ የህዳሴ ግድብ አሰራር ላይ በቅርቡ ያቀረበችው ጥንቃቄ የጎደለው አሰራር ነው የሚል ክስ መሰረተ ቢስና ከእውነት የራቀ ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስትር አስታውቋል። ሚኒስትሩ በዛሬው ዕለት ባወጣው መግለጫ የግድቡ አሰራር በዓለም አቀፍ ደረጃ ተቀባይነት ባገኙ የደህንነት ደረጃዎች ለተረጋገጡ የውሃ ፍሰት ሞዴሎችና በክልላዊ ትብብር መርሆች እንደሚመራ አጽንኦት ሰጥቶበታል ብሏል። የግብፅ የውሃ ሀብትና መስኖ ሚኒስቴር የኢትዮጵያን እርምጃ አንድ ወገን የወሰነው እርምጃና የዓለም አቀፍ ህግ ጣሰ ሲል በይፋ ቢከሰም ኢትዮጵያ ደግሞ ይህ ይገባኛል ጥያቄ እውነታውን የሚያዛባ በማለት በጥብቅ ውድቅ ስታደርግ መቆየቷ አይታል ይታወሳል። መግለጫው በማብራሪያው በርካታ የውሃ ፍሰት ጥናቶች እንደሚያረጋግጡት የህዳሴ ግድብ አስከፊ የጎርፍ አደጋዎችን በመከላከል ግድቦች ላይ የሚከማቸውን ደለል በመቀነስና ዓመቱን ሙሉ የተረጋጋ የውሃ ፍሰትን በማረጋገጥ ለግብፅና ለሱዳን የጋራ ጥቅም አለው። በተጨማሪም ጥናቶቹ ግድቡ የውሃ አቅርቦትን በማረጋጋት በአፍሪካ ቀንድ ድርቅ የሚያስከትለውን ጉዳት ይቀንሳል ብሏል። የኢትዮጵያ የህዳሴ ግድብ ስራ ከተጀመረበት ከ2011 ዓ.ም ጀምሮ ከሱዳንና ከግብፅ ጋር ለመተባበር ፈቃደኛ መሆኗንና በግልጽ ማሳየቷን የውጭ ጉዳይ ሚኒስቴር በመግለጫው አስታውቋል። ነገር ግን ካይሮ ጉዳዩን ወደ ተባበሩት መንግስታት የጸጥታው ምክር ቤት ለመውሰድ ያደረገችው ተደጋጋሚ ሙከራ ቢኖርም አዲስ አበባ የአፍሪካ ችግሮች በአፍሪካውያን መፍትሄ በሚለው መርህ ላይ በመመስረት የአፍሪካ ህብረት የሚመራው ውይይት ለድርድር ትክክለኛው መድረክ መሆኑን ታምኖ ናለች ሲል አቋሙን አሳውቋል። ከምንም በላይ ኢትዮጵያ፣ ሱዳንና ግብፅ በታሪክ በባህልና በመልካምድራዊ አቀማመጥ ለዘመናትና ለትውልድ በአባይ ወንዝ የተሳሰሩ የጋራ ጣፍንታ እንዳላቸው ኢትዮጵያ ታምናለች ብሏል ሚኒስትሩ። ስለሆነም ታላቁ የህዳሴ ግድብ የመከፋፈል ምንጭ ሳይሆን ለክልላዊ ውህደት፣ ለኃይል ትብብርና ለጋራ ብልጽግና ማሳያ ሆኖ ነው መታየት ያለበት ሲል ገልጿል። ኢትዮጵያ አሁንም በሱዳንና በግብፅ ካሉ ወንድሞቿና እህቶቿ ጋርም የአባይን ወንዝ ዙሪያ በጋራ ለመስራት ዝግጁ ነች ሲልም በመግለጫው አስታውቋል። የቀድሞ የሰላም ሚኒስቴር ዴታ አቶ ታዬ ደንዳም በዛሬው እለት በፌዴራል ከፍተኛ ፍርድ ቤት ልደታ መደብ አንደኛ የሽብርና ህገ መንግስታዊ ጉዳዮች ችሎት ቀርበዋል። መዝገቡ ለዛሬ ፍርድ ለመስጠት የተቀጠረ እንደነበርና ለቀጣይ ጥቅምት 4 ቀን 2018 ዓ.ም ዳግመኛ መቀጠሩን የአቶ ታዬ ጠበቃ አቶ አበራ ንጉሱ ለአሃዱ ተናግረዋል። ጠበቃው በችሎቱ ውሎው ለፍርድ ቤቱ ቀጠሮ ለምን ይራዘማል? በቂ የምርመራ ጊዜ ነበር አይደል ሲሉ ቅሬታቸው አቅርበዋል። ከዚህ በተጨማሪም ከሳሽ ወይም አቃቢ ህግ በችሎቱ አለመገኘቱን የገለጹት ጠበቃው በዚህም ከሳሽ ባልተገኘበት ሁኔታ ደግሞ ፋይል ማራዘም ሳይሆን ማቋረጥ ነው የሚቻለው ብለዋል። መዝገቡ ውስብስብ ያልሆነና ከሌሎች የክስ መዝገቦች አንጻር ሲታይ ቀላል መሆኑን በመግለጽ በተለይ በሁለት ጉዳዮች ብቻ ነው ምርመራ የሚያደርገው እሱም ከዚህም በፊት በከሳሽና ተከሳሽ የቀረቡ የሰነድና ቪዲዮ ማስረጃዎችን መርምሮ ፍርድ መስጠት በመሆኑ በዛሬው ላይ መድረስ ነበረበት ሲሉ ተናግረዋል። ይህንንም ቅሬታቸውን ለፍርድ ቤቱ ማቅረባቸውን ነው የገለጹት። የአቶ ታዬ ደንዳን የሰብዓዊ መብት አያያዝን በተመለከተ የኢትዮጵያ ሰብዓዊ መብት ኮሚሽን ኢሰመኮ ከዚህን በፊት ለፍርድ ቤት ያቀረበውን መረጃና በእነሱ በኩል በተደጋጋሚ ሲቀርብ የነበረውን ቅሬታ ምላሽ እየተሰጣቸው አለመሆኑንም ለአዱ ተናግረዋል። በተለይ የኢትዮጵያ ሰብዓዊ መብት ኮሚሽን የካቲት 16 ቀን 2017 ዓ.ም አቶ ታዬ ደንዳ ደርሶባቸዋል የተባለው የሰብዓዊ መብት ጥሰት ማቅረቡን የገለጹት ጠበቀው እስካሁን ምላሽ ወይም ልዩ ትዕዛዝ አለመሰጠቱን ተገቢነት የለውም ብለዋል። አቶ ታዬ ሁከትና ብጥብጥ በማነሳሳት ፀረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ህግን በመተላለፍ ተደራራቢ ወንጀሎች ተከሰው በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ እንደሚገኙ ይታወቃል። በዛሬው የችሎት ሁሎም ከሳሽ አቃቢ ህግ ችሎቱ ላይ ባልተገኘበት ሁኔታ የተደረገ ክርክር በመሆኑ የክሱ መዝገብ እንዲዘጋ ቢሆንና ደንበኛቸው በነፃ እንዲለቀቁ ጠበቃቸው ጥያቄ ያቀረቡ ቢሆንም ጥያቄው ውድቅ ተደርጎ ለጥቅምት 4 ቀን 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል። በጀልባ መስመጥ አደጋ በርካታ ሰዎች ሞቱ። ይህ በርካታ ሰዎች ያለቁበት አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱ እጅግ የከፉት አደጋዎች ሆኖ ተመዝግቧል። ይህ አደጋ የተከሰተው ከቱኒዚያ የባህር ዳርቻ ወጣ ብሎ በሚገኝ አካባቢ ነው። በዚህ አደጋ ሕፃናትን ጨምሮ አርባ ሰዎች መሞታቸው ተነግሯል። ቱኒዚያ የባህር ዳርቻ ወጣ ብሎ ስደተኞችን ያሳፈረች ጀልባ ሰምጣ ሕፃናትን ጨምሮ ቢያንስ አርባ ሰዎች መሞታቸውን የሀገሪቱ ባለስልጣናት አረጋ አረጋግጠዋል ይህ ከአርባ በላይ ሰዎች የሞቱበት የባህር ላይ አደጋ በዚህ የአውሮፓውያን ዓመት ውስጥ በአካባቢው ከደረሱት እጅግ የከፉት መካከል መሆኑ ተነግሯል ጀልባዋ በማዕከላዊ ቱኒዚያ ግዛት ውስጥ በምትገኘው የሜዲትራኒያን ባህር ወደብ ከሆነችው ማህዲያ ወጣ ብሎ ባለፈው የባህሩ ክፍል በሰመጠችበት ጊዜ ሰባ የሚደርሱ ስደተኞችን ይዛ እንደነበር ባለስልጣናት አስታውቀዋል በሰመጠችው ጀልባ ላይ ተሳፍረው የነበሩት ሁሉም ሰዎች ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ መሆናቸውን ባለስልጣናቱ ቢጠቅሱም ዝርዝር ግን ከመናገር ተቆጥበዋል። ከሰሜን አፍሪካ የባህር ዳርቻዎች በመነሳት ወደ አውሮፓ ለመሻገር ሲሞክሩ ከሚደርሱ ተደጋጋሚ አደጋዎች ውስጥ ከቅርብ ጊዜ ወዲህ ከተከሰቱት ይህ በርካታ ሰዎች የሞቱበት ነው። የተባበሩት መንግስታት ድርጅት መረጃ እንደሚያመላክተው በማዕከላዊ ሜዲትራሊያን ባህር በኩል ወደ አውሮፓ ለመሻገር በ2023 ከ210 ሺህ በላይ ሰዎች ሙከራ አድርገዋል። ከእነዚህም መካከል ከ60 ሺህ የሚልቁት በባህር ላይ ተይዘው ወደ መ መጡበት እንዲመለሱ ሲደረጉ ወደ 2000 የሚጠጉት ደግሞ ባህር ላይ ሳሉ ህይወታቸው አልፏል። ረቡዕ ዕለት ተከስቶ ከ40 በላይ ሰዎች ካለቁበት የስደተኞች ጀልባ መስመጥ አደጋ ውስጥ ወደ 30 የሚጠጉ በህይወት ሊተርፉ ችለዋል። አደጋውን ተከትሎ የቱንዚያ ባለስልጣናት ለበርካታ ሰዎች ህይወት ማለፍ ምክንያት የሆነው የጀልባዋ መስመጥ አደጋ የደረሰበትን ምክንያትና ሁኔታን ለማወቅ ምርመራ ጀምረዋል። እየጨመረ የሄደውን ጦርነትና ድህነትን በመሸሽ የተሻለ ህይወት ፍለጋ ሀገራቸውን ተቀጥለው በሚሰደዱ አፍሪካውያን ምክንያት ስደተኞችን ለመቆጣጠር ከፍተኛ ጫና ቱኒዚያ እየገጠማት ነው።